የምግብ ዋስትናን ለማረጋገጥ ብሎም ተፈላጊ ምርቶችን በዓለም ገበያ ለማቅረብ ያስችል ዘንድ የግብርናው ኢኮኖሚ ዘርፍ ልዩ ትኩረት ተሰጥቶታል። ያም ሆኖ ምርታማነትን በመጨመር ከፍተኛ አስተዋጽኦ የሚያበረክተው የአፈር ማዳበሪያ በሀገር ውስጥ የማምረት ልምምድ ማነስ በዘርፉ የሚፈለገው ውጤት እንዳይመዘገብ ምክንያት እንደሆነም ይነሳል። በዘንድሮ በጀት ዓመት ብቻም ከ1.3 ቢሊዮን ዶላር በላይ ለማዳበሪያ ግዢ እንደቀረበ፣ ከ84 ቢሊዮን ብር በላይ ደግሞ ድጎማ እንደተደረገ ነው የግብርና ሚኒስቴር መረጃ የሚያመላክተው። ይህ በእንዲህ እንዳለ በሀገር ውስጥ የአፈር ማዳበሪያ ማምረት እንደሚቻል ማሳያ የሚሆኑና በተግባር የተረጋገጡ የምርምር ውጤቶችም ይገኛሉ። አንደኛው የምርምር አይነታችን ነው፣ ዊንድሮ ኮምፖስት እንለዋለን። ዊንድሮ ኮምፖስት ማለት በአንድ መስመር የሚሰራ በጣም በርካታ ቆሻሻዎችን በአንድ ጊዜ ለመስራት የሚያስችለን፣ ሳይንሳዊ በሆነ መንገድ ልንሰራበት፣ ልንመራመርበት፣ ልንጠቀምበት የምንችል የማዳበሪያ አይነት ነው። ከዚህ ውጪ ሁለተኛው ደግሞ እዛ ጋር ስንገባ እናየዋለን። ቨርሚ ኮምፖስት የሚባል በትል አማካኝነት የሚሰራ ደግሞ ሌላ የኮምፖስት አይነት አለ። ማዳበሪያ የምናስገባው እነኝህን ለመተካት ነው። ናይትሮጅን፣ ፎስፈረስ፣ ፖታሽየም የተባሉትን ንጥረ ነገሮች ነው በፈርትላይዘር የምናስገባው። እሱን የመተካት እድል አለው አንደኛ። ሁለተኛ ውስጡ ያሉት ባክቴሪያ እና ፈንገሶች በጣም ጠቃሚ የሆነ ቅመም አላቸው። ይሄ ቅመም እጽዋቱን ያለመልማል፣ ያሳድጋል። አምስተኛ አመቱን ያስቆጠረው ይህ የምርምር መስክ የሀገር ውስጥ የማዳበሪያ ምርታማነትን ለመጨመር ያለመ ሲሆን ተሞክሮችን በተለያዩ ክልሎች ማስፋፋት እንደተቻለና የተሻለ ውጤት የታየበት ስለመሆኑ ነው የሚነሳው። ከብት አዛባና በከተማ ቆሻሻ በስባሽ ቆሻሻ አንድ ላይ ተደርጎ ሬሾ ተጠብቆለት ነው የሚሰራው እና እንደዛ ሬሾ ተጠብቆ ከተሰራ በኋላ እዚህ ጋር እንደምታዩት የማጣራ ስራ ነው። የማጣራት ስራ ቦንፊ ከተነፋ በኋላ ጥራቱን ከጠበቀ በኋላ በምታዩት መልኩ ታሽጎ በተለያዩ ኪሎግራሞች ለሽያጭ ይቀርባሉ። ይሄ ዊንድሮ ፕሮፖርሽን አለው። ፕሮፖርሽኑን ደግሞ የምንለካው በምርምር ካርቦን ቱ ናይትሮጅን ሬሾ የምንለው አለ በእኛ አጠራር አንድ ካርበን የምትጠቀም ባክቴሪያ ናይትሮጅን ኢኳሊ 30 ፐርሰንቱን መውሰድ አለባት። ስለዚህ ያ ፕሮፖርሽን መጠበቅ ስላለበት ይህንን ወደ ዌይት ቀይረን ለአራት እጅ የእጽዋት ተረፈ ምርት አንድ እጅ የእንስሳት ተረፈ ምርት እንዲቀላቀሉ ተደርጎ እዚህ ያየነውን ላይን ወይም ዊንድሮ እንዲጥሉ እናረጋለን። በዚህ ሂደት ውስጥ እንግዲህ አንድ ቶን ብንጥል እዚህ ላይ አንድ ቶን ማቴሪያል ብንጥል 60% ቱን ማግኘት እንችላለን። ያ ማለት አንድ ቶን 10 ኩንታል ነው፣ ስድስት ኩንታል እናገኛለን። በሀገር ውስጥ ማዳበሪያ ለማምረት የሚያስችል በቂ የተፈጥሮ ሀብት አለ ያሉን ደግሞ በግብርና ምርምር ኢንስቲትዩት ከፍተኛ የአፈር ተመራማሪ ናቸው። ቴክኖሎጂን ማዘመንና በቂ የኃይል ምንጭ ማዘጋጀት ደግሞ ከፍ ባለ መጠን ለማምረት ያስችላል ይላሉ። ትልቁ የዩሪያ የሚባለው ማዳበሪያ ነው። ትልቁ እጅ እሱ ነው እንደ ሀገር የሚያስፈልገን ትልቁ እሱ ከሆነ እሱን ደግሞ ለማምረት በቂ በቂ ምንድን ነው የተፈጥሮ ሀብቶ አለ። ናይትሮጅን የሚባለው ከዚሁ ከአየር ላይ ነው የሚወሰደው። ሌላውንም የዚያው ግብአት የሚሆነውም ከውጭ የሚገዛ አይደለም። ምንም ከውጭ ሳይገዛ የሚመረት ነው። ኢትዮጵያ ደግሞ የተፈጥሮ ጋዝም አላት። በተፈጥሮ ጋዝ ይህንን ማዳበሪያ ማምረት ትችላለች። ስለዚህ አሁን ትልቁ ግብአታችን ዩሪያ ነው ብለን ካስቀመጥን እሱን ማምረት የሚያስችል ከውጭ ምንም አይነት ተጨማሪ ነገር ሳንገዛ እዚሁ ማምረት የሚቻልበት ሁኔታ አለ የአፈር ማዳበሪያ በዓለም አቀፍ ገበያ የሚዘወር መሆኑ የማጓጓዣ ና የነዳጅ ዋጋ መጨመር የውጭ ምንዛሬ ዋጋ ከፍ ማለትን ጨምሮ በልዩ ልዩ ምክንያቶች የሚፈተን በመሆኑ ምርታማነትን የመጨመርና ራስን የመቻል እርምጃ ተደርጎ ብቻ መወሰድ እንደሌለበት ነው መልእክታቸውን የሚያስተላልፉት ኮቪድ መጣ የራሻ ና የዩክሬን ጦርነት መጣ ሌላ የዓለም ቀውስ በመጣ ቁጥር መንገዶች ይዘጋሉ። ስለዚህ ለአርሶ አደራችን በተባለው ሰዓት አንደርስም። አሁን ትልቅ ጣጣ ያለው ገዝተን ጨረታው ተካሂዶ ወደ አገር ውስጥ ገብቶ ተጓጉዞ ወደ የአርሶ አደር ማሳ ድረስ ከሚደርስ በጣም ረጅም ጊዜ አለ። ይህንን ስንል የሰብል የመዝሪያ ሰዓት ያልፋል። ማዳበሪያው ዘግይቶ ከመጣት ጥቅም የለውም። ስለዚህ ይህን ሁሉ ይቀርፍልናል። በፈለግነው ሰዓት ለመስኗችን፣ ለበልግርሻችን ለመኸሩ ሰብል በምንፈልገው ሰዓት ማዳበሪያን ለአርሶ አደር በተፈለገው ቦታና ጊዜ ማቅረብ እንዲቻል አገር ውስጥ መመረት አለበት። የአፈር ለምነት በመጠበቅና በመንከባከብ የማዳበሪያ ብክነትን መቀነስ ብሎም በዘርፉ የተሰሩ የምርምር ስራዎችን ወደ መሬት የማውረድ ቀሪ የቤት ስራዎች ስለመሆኑም ተመላክቷል።